ይሄ ማሽን 11 12 ፕሮዳክት ይሰራል። አንድ ሺ ሊትር ስለሆነ በሃያ ደቂቃ በቀን እስከ 26 ሺ ሊትር ድረስ አካባቢ ይሰራል። ማሽኑን ከማቅረብ በተጨማሪ ግብአቶችን እናንተ ጋ ማግኘት ይቻላል። ስቴለስ ስቲል ነው፣ ቤፍድ ያለው ኮንትሮሊንግ ቦርድ አለው። ምን ያህል የኤሌክትሪክ ኃይል ይጠቀማል? ሶስት በአራት 12 ካሬ ወይም አምስት በአራት ሀያ ካሬ አካባቢ ቦታ ካላቸው እዛሽ ቦታ ላይ ፕሮዳክሽኑን ማምረቱን መስራት ይችላሉ። የእጅ ቃይ ልብሱን ስናስለጥናቸው? አንድ ቀን አንድ ሰዓት ሁለት ሰዓት በቂ በደንብ በቂ ነው። ማሽኑን በምን ያህል ጊዜ ያጠናቃችሁ ታስረክባላችሁ? አንደኛው ላይ እየሰራን አንድ እነዚህን ሁለቱን ማጽዳት እንችላለን። አንድ ሞተር ይጠቀማል ግን ለሶስቱም ላይ በተለያየ ደቂቃዎች ውስጥ የተለያዩ ፕሮዳክቶችን መስራት እንዲችል ያደርገዋል ማለት ነው። ይህንን ማሽን ይዘው ወደ ቢዝነስ መግባት የሚፈልጉ ሰዎች በምን ያህል ካፒታል መነሳት ይችላሉ? እኛ ሀገር ላይ እየሰራንበት ያለነው የፊሊንግ ሲስተ ሁለት አይነት ነው። በኢንዱስትሪ ደረጃ መስራት ለሚፈልጉ ሰዎች ሙሉ ነገሮችን ኢንስታል ማድረግን ጭምር ጀምረናል። ስለዚህ ይምጡ። ዋጋቸውን ከትልቅ እስከ ትንሽ ስንት ነው? ማሽን የማንቀሳቀስም ስልጠና እናሰለጠናቸዋለን። የእነሱ ስራ የሚሆነው መሸጥ ብቻ ነው። የቢዝነሱ አዋጭነት ምን ይመስላል? ለስልሳና ከዛ በላይ ለሆኑ ሰዎች የስራ ድል ፈጥረናል። ሶስት ወርክሾፖች አሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታቸዋል። እንደሚታወቀው ከዚህ ቀደም ማንቴና ማኒፋክቸሪንግ ጋር ተገኝተን የተለያዩ መረጃዎችን ወደ እናንተ ስናደርስ ነበረ። አሁን ደግሞ የፈሳሽ ሳሙና ማምረቻ ማሽን ላይ ማሻሻያ እንዳደረጉ ሰምተን እነሱ ጋር በድጋሚ ተገኝተናል። ወደ ውስጥ ገብተን ምን አይነት ማሻሻያ አድርገዋል፣ ማሽን ውስጥ ምን አይነት አገልግሎቶችን ይሰጣል የሚለውን እና ዋጋውን ጨምሮ ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብራችሁ ቆይታ ማድረጋችሁን ናፍቆታማ ነኝ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ አብራችን ቆዩ። ሰላም እንዴት ነሽ? ደህና ነን አለን እግዚአብሔር ይመስገን። እንግዲህ አንቴና ማኒፋክቸሪንግ ጋር ከዚህ በፊት ተገኝተን የተለያዩ መረጃዎችን ለተመልካቾቻችን ስናደርስ ነበረ። አሁንም በድጋሚ እናንተ ጋር ተገኝተናል። አጠገባችን ስለሚገኘው ማሽን ከማውረታችን በፊት ስምንና የስራ ድርሻን አስተዋውቅልን እና ለተመልካቾቻችን ግልጽ እንዲሆን አንቴና ማኒፋክቸሪንግ ማን ነው፣ ምን አይነት ስራዎችን እየሰራ ይገኛል፣ አሁንስ ምን አዲስ ነገር ይዞልን መጥቷል የሚለውን አንድ ላይ አያይዘ ከበረል ስሜን አሁን የአንቴና ማኒፋክቸሪንግ ውስጥ ማርኬቲንግ ቲም እመራለሁ። የስራ ድርሻ ይሄ ነው። እና አሁን ዛሬ የመጣችሁት ከፈሳሽ ሳሙና ጋር በተገናኘ ማለት ያው በሁሉ ዲተርጀንት አለ አይደል? ከዲተርጀንት ውስጥ ደግሞ በሊክዊድ ፎርም ያለው ፈሳሽ ሳሙናን እንዴት ነው የሚሰራው? ምን አይነት ማሽኖች አሉ? ምን ያህል ካፒታል ያስፈልገዋል? መነሻው በስንት ነው? ምናምን የሚሉትን የመሳሰሉትን ዛሬ እናያለን። ምን አይነት አገልግሎት ነው የሚሰጠን አጠገባችን ያለው ማሽን ወደ ትልቁ ከመሄዳችን በፊት ከዚህኛው ልጀምርልሽ እና ከዛም በኋላ ደግሞ ተመሳሳይ ፍንክሽን ስለሆነ ያላቸው የዚህኛው ልዩነት ምንድን ነው ይሄኛው ከዚህኛው የሚለየው ነገር ምንድን ነው የሚሉትን ደግሞ እናብረና ያለ አሁን ይሄ ከጎናችን የምንመለከተው ማሽን ስቲል የፈሳሽ ሳሙና ማሽን ነው አንድ ሺህ ሊትር በሊትር ነው የሚለያዩት የፈሳሽ ሳሙና ማሽኖች ሁሉ ማሽኖች ተመሳሳይ ነገር ናቸው ያላቸው ማለትም አሁን ፈሳሽ ሲሆን ሜን ነገሩ መቀላቀል ለምሳሌ በደረቅ ቢሆን ኖሮ ፕሮሰሶች አሉት። መጀመሪያ መቀላቀል፣ ከዛ ሚል ማድረግ፣ መዳመጥ፣ ከመዳመጥ ቅርጽ ማስያዝ፣ ቅርጽ ከማስያዝ መቁረጥ፣ ከመቁረጥ ደግሞ ለገላ ሳሙና ምናምን ሲሆን ደግሞ ስታምፕ ማድረግ፣ ለልብስም ቢሆን ስቲል ስም ስታምፕ ማድረግ፣ ከዛ ራፕ ማድረግ ወይም ማሸግ ምናምን እያለ ይቀጠላል ፕሮሰሱ። ሊክዊድ ፎርም ላይ ግን ሲሆን ሚክስ ማድረግ ነው፣ ዌል ሚክስድ ማድረግ ወይም ደግሞ አርፔም ዙሩ በተጠና መንገድ መቀላቀል ማለት ነው፣ የፈሳሽ ላይ ስራ ላይ ሲሆን አሁን የዚህ ጋር የምትመለከችው አንድ ሺህ ሊትር ሳሙና ነው። አንድ ሺህ ሊትር ሳሙና መስራት የሚችል ነው። በሀያ ደቂቃ ነው አንድ ሺህ ሊትር የሚሰራው። በቀን ውስጥ እስከ ሀያ ስድስት ሺህ ሊትር አካባቢ ድረስ መስራት ይችላል። እና ደግሞ ከዛን ውጭ ለየት ያለ ነገር ያለው ነገር ምን ምንድን ነው ብለሽ ከጠየቅሽኝ፣ አንደኛ ቪኤፍዲ ነው። ቪኤፍዲ ማለት ፍጥነት በአማርኛው ፍጥነት መቆጣጠሪያ መሳሪያ ወይም ፖቴንሾ ሜትር የሚባለው ማለት ነው። ያ ነገር ለምን ያገለግላል? ለምን ጥቅም ላይ ይውላል? ፍጥነቱን ፍ መቆጣጠሪ ለኔ ምን ጥቅም አለው የሚል አይነት ነገር ከተፈጠረብሽ ደግሞ አሁን ላይ ለምሳሌ የልብስ ሳሙና አለ አይደለ? ፈሳሽ የልብስ ሳሙና እና ደግሞ በረኪና አለ። ስለዚህ ሁለቱን እንደ ምሳሌነት ላቀርበልሽ። አሁን የልብስ ሳሙና ፈሳሹን ብናነሳው ፎሚንግ ኤጀንት አለ። ፎሚንግ ኤጀንት ስላለው ላብሳም ሆን የሴሌስ የሚባሉ የፎሚንግ ኤጀንቶች ስላሉት እነዛ ፎሚንግ ኤጀንቶች አረፋ እንዲፈጠር ነው የሚያደርጉት። የልብስ ሳሙና ላይ ደግሞ ሁለት ከምንፈልጋቸው ሜን ነገሮች መካከል አንደኛው መጽናት ሁለተኛው ደግሞ አረፋ ማግኘት ነው። ስለዚህ አረፋ ስላለው ያ ነገር እየሰራ ባለበት ሰዓት ላይ ፎሚንግ ኤጀንት ስለምንጠቀም ያ አረፋ ወደ ላይ የመጣና ለመስራት አስቸጋሪ አደርገዋል፣ ሳሙናችንን ለማየት አስቸጋሪ አደርገዋል። ቪስኮሲቲውን የሳሙናውን ቪስኮሲቲ ወይም ደግሞ የውፍረት መጠን ለማወቅ እንቸገራለን። በዛ ምክንያት ፍጥነቱን እንመጥነዋለን ማለት ነው፣ ወይም እንገድበዋለን ማለት ነው። በተመሳሳይ ደግሞ በረኪና ጋር እንምጣ። በረኪና ፎሚንግ ኤጀንት የለውም። ፎሚንግ ኤጀንት ስለሌለው የማሽናችን ላይ ያለውን የመጨረሻውን አርፔ የምንጠቀምና በከፍተኛ ፍጥነት ብዙ ሳሙና ለመስራት እንጠቀምበታለን ማለት ነው። ስለዚህ የቬፍዲ ወይም ፖቴንሽ ሜትር የምንለው ወይም ፍጥነት መቆጣጠሪያ መሳሪያ የምንለው ማሽን ጥቅሙ ይሄ ነው። ይሄ ማሽን 11-12 ፕሮዳክት ይሰራል። ላይክ ለምሳሌ ልብስ ሳሙና፣ የእጅ ሳሙና፣ የዕቃ ሳሙና፣ በረኪና፣ ሳኒታይዘር፣ ሻምፖ፣ ኮንዲሽነር፣ ሻወር ጄል ዊንዶ ክሊነር፣ ዲቶል፣ እነዚህ ቅባቶችን፣ የፀጉር ፈሳሽ ቅባቶችን ጨምሮ ምናምን ያመርታል። ስለዚህ እንደ ሁኔታው እንደምንሰራው ነገር እየወሰንን አረፋ፣ ፎሚንግ ኤጀንት ያለውን አረፋ የምንጠቀምበት አይነት ነገር ከሆነ ፍጥነቱን እየገድበን በትክክል ቪስኮስቲውን እያየን የሳሙናችንን ጤንነት እየተመለከትን ሳሙናችንን እንሰራለን። ደግሞ እንደነገርኩ አረፋ የማንጠቀምባቸው አይነት ነገሮች ደግሞ ሲያጋጥሙ የዛን ታይም ላይ ያለንን የመጨረሻ ፍጥነት ተጠቅመን ሳሙናችንን እንሰራለን ማለት ነው። ሰ የመጀመሪያው ነገር ይሄ ማሽን ያለው ቪፍዲ ወይም ፖቴንሽዮ ሜትር ነው። ሁለተኛው ነገር ደግሞ ያቺ የምታያት ሻፍት፣ ይሄ ሻፍት ማለት ነው ወይም ደግሞ ሳሙናው ጋር ውስጥ ገብቶ የሚበጠብጠው አካል፣ ያ የሚበጠብጠው አካል ወይም ደግሞ እዚህ ጋር በቀጣዩ የምንመለከተው ማሽናችን ላይ ውጪ ላይ ስላለን እናየዋለን። እዚህ ላይ ይሄ ስቴለስ ስቲል ነው ወይም ደግሞ በማይዝግ ብረት ነው የሚሰራው። የእሱ ጥቅሙ ደግሞ ስቴለስ ስቲል ሲሆን ወይም በማይዝግ ብረት ሲሰራ የረስት ለስ ይሆናል ማለት ነው፣ ወይም ደግሞ ከዝገት ነፃ ይሆናል ማለት ነው። ፈሳሽ ሳሙና ስትሮንግ አሲድ እንጠቀማለን። ያ ስትሮንግ አሲድ ደግሞ ብረት ጋር ሪያክት ያደርጋል፣ እዛ ብረቱን ይበለዋል ወይም ረስት ይመጣል። ስለዚህ ያ ደግሞ ከሳሙና ጋር ቀጥተኛ ግንኙነት ካለው ወይም ኮንታሚኔሽን ካለው ፕሪዘርቫቲቭ የማንጠቀም ከሆነ ወይም ማቆያ የማንጠቀም ከሆነ ችግር ይዞ ብን ይመጣል። ብንጠቀምም ግን ስቲል የቀለም መለወጥና ሌሎች ነገሮች ይዞ ይመጣል። ያ እንዳይመጣ ስቴንለስ ስቲል መሆኑ በጣም በከፍተኛ ሁኔታ ይፈለጋል ማለት ነው። ስለዚህ ሴለስ ስቲል ነው። ቤፊድ ያለው ኮንትሮሊንግ ቦርድ አለው። ኮንትሮሊንግ ቦርዱ ላይ ደግሞ ኮንቨርተር ስላለው ወደ ሞተራችን አለ አለ ዋናው ነገሩ እዚህ ማሽን ላይ ሞተሩን ወደ ዲናሞ ኦልተርኔቲቭ ከረንት ይ ደግሞ ወይም ኤሲ የምንለው አለ። ያልተመጣጠነ ሀይል ፍላክት የሚያደረግ ማለት ነው። ከፍ የሚል ዝቅ የሚል ሀይል ወደ ሞተር አይሄድም። ወደ ሞተር የሚሄደው ዳይሬክት ከረንት ነው የሚሄደው እንትኑ ለሞተራችን የሚያስፈልገውን ኪሎዋት ነው የሚሄደው። ስለዚህ ኮንትሮሊንግን ቦርድ ስላለው ሞተራችን ሴፍ ነው ማለት ነው። ስለዚህ ይሄ ማሽን እንደነገርኩሽ ቅድም የነገርኩሽን ፕሮዳክቶች ይሰራል። ከዛ ውጭ ደግሞ ትንሽ ከዘመኑ ጋር ለመቀላቀል ፍጥነት መቆጣጠሪያ ተገጥሞለታል። ሻፍት ውስጥ የለስ ነው። ኮንትሮሊንግ ቦርድ ወይም ኮንቨርተር አለው። እነዚህ ነዚህ ነገሮች እስከ ዛሬ ካሉት ይለየዋል ማለት ነው። እና ይሄ ማሽን ይህን ይመስላል። ያለው ነገር የተለየ ነገር አለው ብለን የምናስበው እዚሁ ሀገር ውስጥ ነው የሚመረተው። እዚሁ ሀገር ውስጥ ነው የሚመረተው። ላጠቃቀም ቀላል ነው ወይስ ውስብስብ የሆነ ነገር አለው? በጣም ይዚ ነው ምን ያህል የኤሌክትሪክ ኃይል ይጠቀማል? በማንኛውም የቤት ውስጥ ቆጣሪ የሚሰራ ነው ወይስ እንደ ሳይዛቸው ይለያያል? እንደ ሳይዛቸው ይለያያል። ትንንሾቹ ሲሆኑ እስከ አንድ ሺህ ሊትርን እና ደግሞ በሻተር የሚሰሩትን ጨምሮ በሲንግል ፌዝ መጠቀም ይችላል፣ ወይም ደግሞ መኖሪያ ቤት ቆጣሪ መጠቀም ይችላል። ግን ደግሞ ከፍ ያሉ ሲሆኑ አንድ በትልቅ በርሜል ላይ ያለ ሁለት ሺህ ሊትር ሲሆን የሲንግል ፌዝ እስከ ሰባት ኪሎዋት አካባቢ ድረስ አደለ ያለው ኤሌክትሪክ ፓወር የሚያገኘው ወይም ሁለት መቶ ሀያ ቮልት አደለ የሚያገኘው። ስለዚህ ያ ያስቸግራል። ትንሽ ማንቀሳቀስ ሊከብድ ይችላል፣ ሞተሩ ማንቀሳቀስ ሊከብድ ይችላል። ውሃው ከሳሙናዎቹ ጋር ደግሞ ሌሎች ኬሚካሎች እየገቡበት ሲመጡ ደግሞ ውፍረት መጠኑ እየጨመረ ስለሚመጣ ሰሳት ላይ ሞሬ ባስ ኃይል ይፈልጋል። ያ ኃይል ለመፈለጉና ለመንቀሳቀሱ ደግሞ ሞተሩን እንዲፈነዳ ሊያደርገው ይችላል። ሰው ያ ደግሞ ድጋሚ ጠቅልሉኝ ሊል ይችላል። ስለዚህ በከፍተኛ ሁኔታ ወይም በፋብሪካ ደረጃ የምንሰራቸው ሲሆኑ ስሪ ፌዝ ያስፈልጋቸዋል፣ ወይም ደግሞ የድርጅት ቆጣሪ 380 ቮልት ያስፈልጋቸዋል። ከዛ በታች አሉ ብለን የምናስባቸው ግን ከሆኑ በሲንግል ፌዝ በመኖሪያ ቤት ቆጣሪ መንቀሳቀስ ይችላሉ። እሺ ይህን ያህል ካል ስለ ግብአቶቹ እናንሳ እስኪ። ምን አይነት ግብአቶች ነው የሚያስፈልጉት የፈሳሽ ሳሙና ለመስራት? አንድ ግብአት አይደለም አምስትም ስድስትም የተለያዩ አይነት ፎርሙላዎች ናቸው ያሉት። ፈሳሽ ካልን ደግሞ ቅድም የነገርኩሽን አስራ ምናምን ፕሮዳክቶች አንድ ላይ እየጨፈለቅ ናቸው ነው ስለዚህ ለልብስ ሰባት ስድስት ልንጠቀም እንችላለን ለበረኪና ሁለት ሶስት ልንጠቀም እንችላለን። ይለያያል፣ ቫሪ ያደርጋል። ብቻ ግን የተለያዩ ኬሚካሎች ነው የምንጠቀመው ከአንድና ከሁለት በላይ ኬሚካሎች። በቀን ምን ያህል ፈሳሽ ሳሙናዎችን ይሰጠናል ማሽኖቹ? ሊትር ይለያያል። ከሶስት መቶ ሊትር አሁን ሶስት መቶ ሊትር ለምሳሌ በሀያ ደቂቃ የሚሰራው በቀን ሶስት ሺህ ሊትር ይሰጣል። ያቺ በጣም ትንሿ ሊስት የምትባለዋ ነው። ከዛም በኋላ ግን አሁን ይሄንን ግን ቅድም እንደነገርኩ አንድ ሺህ ሊትር ስለሆነ በሀያ ደቂቃ በቀን እስከ ሀያ ስድስት ሺህ ሊትር ድረስ አካባቢ ይሰራል። ማሽኑን ከማቅረብ በተጨማሪ ግብአቶችን እናንተ ጋማ ማግኘት ይቻላል። ማሽኑን ከማግኘት በተጨማሪ አሁን እኛ ጋር ሲመጡ የእነሱ ስራ የሚሆነው መሸጥ ብቻ ነው። መሸጥ ብቻ ነው የነሱ ስራ ነው። ኔሴንስ ማሽኑን አቀረብንላቸው። ከዛም በኋላ ስልጠና ማሽን ማንቀሳቀስም ለኦፕሬሽን ቅድም ይከብዳሉ ስ አስካይ ክብድም የሚለውንም የሚጠይቅሽኝ ስለምናሰለጥናቸው ነው ኢዚ ነው ያልኩሽ። ስለዚህ ማሽን የማንቀሳቀስም ስልጠና እናሰለጥናቸዋለን። ከዛ ደግሞ ነጻ ስልጠና አላቸው። ሶስት ሶስት ፕሮዳክቶችን ነፃ ምርት እንዲያመርቱ የልብስ፣ የእቃ፣ የእጅ የሚባሉ ሳሙናዎችን ነፃ ምርት እንዲያመርቱ፣ ሶስቱ ነፃ ስልጠና አላቸው። ማሽን የማንቀሳቀስ ስልጠና አላቸው። ጥሬ እቃ ማገናኘት እኛ እናገናኛቸዋለን። ማሸጊያውን እኛ እናመቻችላቸዋለን። የእነሱ የቀረው ምንድን መሸጥ ማለት መሸጥ ነው። እስቲ ምናልባት እንደ ባለሙያ ሰዎች እዚህ ቢዝነስ ውስጥ ከመግባታቸው በፊት ምን ማወቅ አለባቸው? እነሱ ቅድመ ዝግጅት አድርግ ማድረግ አለባቸው ብዬ ማምነው ከማርኬቲንግ ጋር ዋይዝ ከማርኬቲንግ ጋር በተገናኘ ነው። በምን አይነት መንገድ ነው የምሸጠው? እንዴት አድርጌ ነው የምሸጠው? ለማን ነው የምሸጠው ምናምን የሚሉትን ነገሮች እነሱ ያስቡበት። ከዛ ልክ እነሱን አስበው አይ እኔ መሸጥ እችላለሁ የሚለው ነገር ሲያምኑ የቀሩት ነገሮች የኛ ጉዳይ ስለሆ የኛ ኃላፊነት ስለሆ። ምን አይነት ቦታ ቢጀመር ብለህ ታስባለህ ይሄኛው ቢዝነስ? እኔ እኔና እዚህ ዚጋ በተቀመጥንበት ኤሪያ ላይ አንድ ሺህ ሊትር ሳሙና ይዣ ፈሳሽ ሳሙና በሀይደቃ ውስጥ አንድ ሺ ሊትር በዚህ ስፔስ ከያዝኩኝ ትልቁን ቦታ የሚፈልገው ምርቱን ማስቀመጫ ነው እንጂ የማምረቻ ቦታው አይደለም። ትልቅ ቦታ የሚይዘው ሰው ወደ አንዳንድ ሊትር ግን ብትቀይረው አንድ ሺ ጀሪካን ይፈልጋል። ወደ አንዳንድ ሊትር ከቀየርኩት ሰው አንድ ሺ ጀሪካን ግን ምን ያህል ስፔስ እንደሚፈልግ የሚታወቅ ነው። ሰው ደንበኞች ወደዚህ ቢዝነስ ላይ ለመግባት ቦታ ምን ያህል ይፈልጋል የሚለውን ነገር ካሰቡ ሶስት በአራት አስራ ሁለት ካሬ ወይም አምስት በአራት ሀያ ካሬ አካባቢ ቦታ ካላቸው እዛሽ ቦታ ላይ ፕሮዳክሽኑን ማምረቱን መስራት ይችላሉ። ሌላ ግን ምርቱን ማስቀመጫ ቦታ ሊኖራቸው ይገባል። ይህንን ቢዝነስ ለመጀመር የእድሜ ገደብ አለው? በጨራሽ የእድሜ ገደብ የለውም። አንደኛ አሁን የእድሜ ገደብ የማይኖርበት ዋነኛ ምክንያት መሰለሽ፣ ስልጠና ስናስለጥናቸው እኛ የምናሰለጥናቸው ኬሚካል ኢንጂነሮቹም ጎበዝ ልጆች ናቸው። ሰው በደንብ አድርገው እንዲረዱ ተደርጎ ነው የሚሰለጥኑት፣ ወይም ደግሞ በጣም ተብራርቶ ነው የሚሰለጥኑት። ተብራርቶ ይሰለጥናሉ። ከዛን ውጭ ደግሞ ሃንድአውቶች አሏቸው። ምንም አይነት ጉልበት የሚጠይቅ ነገር ሳይሆን በቃ በተን መናግ መንካት ነው፣ ስታርትና ስቶፕ። ሰው የእድሜ ሬንጅ የለውም ማለት ስለ ስልጠና እያነሳ ያለኝ ነበር፣ እና ስልጠናው ምን ያህል ጊዜ ይፈጃል? የእጅ ቃይ ልብሱን ስናስለጥናቸው አንድ ቀን አንድ ሰዓት ሁለት ሰዓት ሞልሰን ይነፍ በደንብ በቂ ነው። ያን ወስደው ሰርተው ጥያቄ ካለ ግርታ ከተፈጠረ ምን ካለ ግን በቃ እዛኔ አንዴ ጨርሰናል ተለያይተናል ምናም ስለሌለ ከፈለጉ ካልገባቸው መጥተው መጠያየቅ ስለምንችል ምንም ችግር የለውም። እሱ እዚህ ቢዝነስ ውስጥ መግባት ለሚፈልጉ ምናልባት ይጠቅማቸዋል ብዬ አስባለው። እና የቢዝነሱ አዋጭነት ምን ይመስላል? በማኒፋክቸሪንግ ዓለም ላይ ስትገቢ ይዘሹም ወደ ማርኬት ይዘሹ የምትወጪው ነገር አሳሳቢ ይሆናል። በጥራት ደረጃ አሳሳቢ ይሆናል። በብዙ ቦታ ላይ ማካተት መቻሉ ሌላ ራሱን የቻለ ጥያቄ ይሆናል። ስለዚህ አሁን በፈሳሽ ሳሙና ዘርፍ ላይ ሲመጣ ኳሊቲውን መጠበቅ እንዲችሉ አድርገን ነው የምናሰለጥናቸው። ስለዚህ ይሄ ነገር አሲድም አይደለም ቤዝም እንዳይሆን አድርገን ሳሙናው ፒኤች ቫሊዩ ከሰባት እስከ ስምንት ነጥብ አምስት እንዲሆን አድርገን ነው የምናሰለጥናቸው። ስለዚህ ኳሊቲው ላይ ዳውት አይኖራቸውም ወይም ችግር አይኖርባቸውም ማለት ነው። መልካም ስለዚህኛው ማሽን የተወሰኑ ነገር ብለኛ። ከዚህኛው ማሽን ደግሞ እዚህ ጋር ሌላ ማሽን እያየውኝ ነው እና ልዩነታቸው ምንድን ነው የሚለውን ብናይ ደስ ይለኛል። ይቻላል ቅድሙ ምን ይለየዋል ከሆነ አሁን በማሽነሪ ደረጃ ምን ምን ይለያያሉ መሰለሽ ጎጆ አለ፣ ከዚ መካከለኛ አለ፣ በኢንዱስትሪ ደረጃ አለ። ስለዚህ አሁን በጎጆ የሚሰራል አሁን ቅድም ያሳየች በመካከለኛ የሚሰራ ነው። በጎጆ የሚሰራው ሲሆን ከሶስት መቶ ሊትር ነው የሚጀምረው። ሶስት መቶ ሊትር በሀያ ደቂቃ የሚሰራ በቀን 3000 ሊትር ነው የሚሰራ ከዛ በመካከለኛ ቅድም ያሳየች በፋብሪካ ደረጃ ደግሞ ይሄ አሁን ይሄ ለምሳሌ ሻተር አንድ ሞተር ነው የሚጠቀመው አንድ ሞተር ይጠቀማል፣ ግን ለሶስቱም ላይ በተለያየ ደቂቃዎች ውስጥ የተለያዩ ፕሮዳክቶችን መስራት እንዲችል ያደርገዋል ማለት ነው። ቅድም ያየነው ማሽን ላይ ለምሳሌ ዲስአድቫንቴጆች ያሉ ነገሮች አሉ። እንደ ዲስአድቫንቴጅ ልናነሳቸው የምችላቸው ከዛ ነገሮች መካከል አንድ ስራ ከሰራውበት አሁን የልብስ ሳሙና ካመረትኩበት በኋላ ወደ እጅ ሳሙና ምናምን መምጣት ብፈልግ ውስጡን ማጽዳት አለብኝ። ውስጡን አጽድቼ ከዛም በኋላ ወደዛኛው ገባለሁ። እያጸዳው እያጸዳው እያጸዳው ነው የምገባው። ሰው ለፕሮዳክሽን ሀያ ደቂቃ ወይም ሰላሳ ደቂቃ ይፈጭብኝ አለ። ልክ እሱን ከሰራው በኋላ ደግሞ ድጋሚ እሱን ለመጽደት የሚፈጭብኝ ጊዜ አለ። ከዛም በኋላ ነው በቀጣዩ ፕሮዳክሽን የምገባው ማለት ነው። ስለዚህ በቀን ውስጥ ይመረታል ያልኩሽን ሀያ ስድስት ሊትር ፊት ላይ ያደርግ ይችላል፣ ወይም ሚት ላይ ያደርግ ይችላል። እኔ አሁን ሀያ ስድስት ሺ ይመረታል ያልኩሽ አንድ ፕሮዳክት ብታመርቺ ነው። ቀኑ ሙሌ ልብስ ብታመርቺ በቅድሙ ማሽን እስከ 26 ሺህ ታመርቻልሽ በት ግን፣ የተለያዩ ነገሮችን ላመርትበት ካልሽ ማጽዳቱ ራሱን ራሱን የቻለ ትልቅ ተግዳሮት ስለሚሆን ወይም ችግር ስለሚሆን ያልነውን 26 ሺህ ሊትር የሚታ እናደርገህም ማለት ነው። ወደዚህኛው ስንመጣ ደግሞ አንደኛው ላይ የእጅ፣ አንደኛው ላይ የዕቃ፣ አንደኛው ላይ በረኪና ከዛም በኋላ ደግሞ እነዚህን ወደ ሪዘርቬር እንድ እንዲሄዱ ካደረግም በኋላ ደግሞ ተራ በተራ አንደኛው ላይ እየሰራ አንድ እነዚህን ሁለቱን ማጽዳት እንችላለን። ሶ ስቲል ማሽን አልቆመም፣ ይሄኛው እየሰራ ነው ዛ እነዚህኞቹ ይሄኛው ላይ ደግሞ መቶ ማሽን እየሰራ ባለበት አይም ደግሞ እነዚህን ማጽዳት እንችላለን። ምናም ስለዚህ እነዚህ ይሄኛው ማሽን ሲሆን እስከ ስልሳ ሺህ ሊትር ድረስ በቀን ማምረት ይችላል። ስልሳ ሺህ ሊትር ይዜ ሎት በጣም ብዙ ነው። እና ደግሞ ቅድም የነገርኩሽን ሁሉንም ፕሮዳክቶች ስቲል ይሄም ያመርታል። ከዛን ውጭ እንደምትመለከችው ሻፍቱ ስቴንለስ ሻፍት ነው ዌልዲንጉ እነዚህ ራሱ የተበየዱባቸው ቦታዎች አሉ፣ አደለ? ኤሌክትሮዶቹ ራሱ ስቴለስ ኤሌክትሮዶች ናቸው። ሰው ኖርማሉም ብረት ስቴለስ አድርጌው ዌልዲንጉን በኖርማል ኤሌክትሮድ ብንበይደው ምንም የተለየ ለውጥ አናመጣም። ስለዚህ የሚበየዱትም ምን የሚለውም ፉሊ ስቴለስ ነው ማለት ነው። ስለዚህ ሶስቱም የየራሳቸው ሻፍት አላቸው። ሶስቱም ስቴለስ ናቸው። ለየው ነገር አንደኛው ቅድም እንደነገርኩሽ በቀን ውስጥ የሚሰራው ሊትር እና ፍሌክሰብል መሆኑ አንዱ ተሰሪ አንዱ ማጽዳት ስለምትችይ ፍሌክሰብል መሆኑ ነው አንደኛው። ሁለተኛው ለየሶስቱም የየራሳቸው ሻፍት መኖራቸው። ሌላኛው ነገር ደግሞ ሊኖር የሚችለው ነገር እዚኛው ማሽን ላይ አሁን አላለቀም፣ የሚገጣጠሙ ነገሮች አሉት። ሌላ የሚጨምርበት ነገር እንደሆነ ታውቂያለሽ፣ ፊሊንግ ነው ወይም ደግሞ ፊለር የሚባል ነው። ፊሊንግ ሲስተሙን ለማካሄድ የሚጠቅመን ሲስተም ነው ፊለር ማለት ወደ ሃይላንዶቹ መሙላት ማለት ነው ወይም ደግሞ መቅዳት ማለት ነው። ስለዚህ ሲሆን ኒውማቲክ ሲስተም ነው የምንጠቀመው፣ በንፋስ ኃይል የሚሰራ ማለት ነው። አሁን ለጊዜው እኛ ሀገር ላይ እየሰራንበት ያለነው የፊሊንግ ሲስተም ሁለት አይነት ነው። አንደኛው ግራቪቲ ነው፣ ከላይ በከፍታ የምንሞላው ነው። ሁለተኛው ደግሞ ኒውማቲክ ሲስተም ወይም ደግሞ በንፋስ ኃይል የሚሰራ ነው። ስለዚህ አሁን እኛ እዚህ የምንጠቀመው በንፋስ ኃይል የሚሰራውን ነው። ስለዚህ ይሄኛው ማሽን የተለየ ነገር የሚያደርገው እነዚህ እነዚህ ነገሮች ናቸው ማለት ነው። እና በቀን ደግሞ ብዙ ፕሮዳክሽን ስለሚሰጠን ነው ማለት ነው ኦልሞስት ወደ ከ60 እስከ 700 ሊትር ድረስ ባለው መካከል ሬንጅ ውስጥ ይሰጠናል ማለት ነው። ስለ ሞተሩ በዛው አጠቃለበት ነግረኝ። አሁን ሞተር ይሄኛው ሲንግል ፌዝ ነው። ከቅድም ጋር የተለየ ነገር የለውም። ምክንያቱም አያንዳንዱ ጋር ነው ለየብቻ ብቻ ሰፓሬትሊ ነው ሻተር ነው እየተንቀሳቀሰ እዛኛው ሚክስ ካርኩ በኋላ ወደዚኛው ወደዛኛው ሶ ስቲል እነዚህ ደግሞ ሶስቱም እያንዳንዳቸው አንዳንድ ሺህ ሊትር ስለሆኑ ተመሳሳይ ነው ከቅድም ጋር ኤሌክትሪክ ኮንሰምሽኑ፣ ግን ከዚህ ውጭ ይሄኛው ማሽን ሶስቱም አንዳንዳንድ ራሳቸውን የቻሉ ማሽኖ ወይም ሞተሮች እየተገጠመለት ባለ ሶስት አለ እንደዛ ሲሆን ስቲል ከሲንግል ፌስ ትንሽ ከፍ ይላል። ወደ ስሪ ፌዝ ይገባል። ምክንያቱም ሶስቱም የተለያየ አይነት የራሳቸውን ሞተር ስላላቸው ሰፓሬትሊ የራሳቸውን ነው የምንቆጣጠራቸው። ሶስቱም በተመሳሳይ ሰዓት መስራት ይችላሉ ምናምን። ስለዚህ የኪሎዋት መጠናቸውን ከፍ ስለሚል ዲናሞቹ የምንጠቀመው የኤሌክትሪክ ፌዝ ከፍ ይላል። ስለዚህ ስሪ ፌዝ ነው የምንጠቀመው። ይሄኛው ግን በዚህኛው ፓርት ላይ ስንጠቀም ሲንግል ፌዝ ነው የምንጠቀመው። ሰዎች ይህንን ቢዝነስ ሊጀምሩ ተጠቃሚነታቸው ምንድን ነው? በብዙ ዘርፍ የመጀመሪያው ሜይን ነገሩ ራሳቸው ስራውን እየሰራ ያለው ሰው ተጠቃሚ ነው። ሜይንሊ እየሰራ ነው ያለነው ለመጠቀም ስለሆነ የመጀመሪያው ነገር እሱ ተጠቃሚ ነው። ከሱ መጠቀም ቀጥሎ ደግሞ ሁለተኛውና ትልቁ ነገር ሊሆን የሚችለው የስራ እድል ይፈጥራል አካባቢ ላሉ ሰዎች የሚሆን ለስትሬንጀር ወይም ለአዲስ ሰዎችም የስራ እድል ይፈጥራል። ሁለተኛው ይሄ ነው። ሶስተኛውና ደግሞ ስቲል በዋነኝነት ልንጠቅሰው የምንችለው ነገር ደግሞ እንደ ሀገር ኢኮኖሚ ደግሞ ራሱን የቻለ ትልቅ ተጽዕኖ ይዞ ይመጣል። በአራተኛ ደረጃ ደግሞ ለቤተሰብ ሌጋሲ የሚሆን ነገር አሁን እነሱ እየጠነሰሱ ወይም እየጀመሩ እንደሆነ ሊያውቁት ይገባል። ስለዚህ በነዚህ በነዚህ አኳያዎች አንድ ሰው ወደ ቢዝነሱ ቢገባ ተጠቃሚ ይሆናል ማለት ነው። ለምን ያህል ሰው የስራ ዕድል ፈጥራችኋል? ያው እስካሁን ዳይሬክት ከኛ ጋር በተገናኘ ከሆነ ኦልሞስት ስልሳ እና ከዛ የክልል ቅርንጫፎችን ጨምሮ ለስልሳ እና ከዛ በላይ ለሆኑ ሰዎች የስራ ዕድል ፈጥረናል። ሶስት ወርክሾፖች አሉ አንድ ሾሩም አሁን ያለንበት የምንገኝበት ሾሩም አለ። ስለዚህ እና ደግሞ ሶስት ሁለት ቅርንጫፎች አሉ። እነዚህን ጨምሮ አንድ ላይ ስልሳ እና ከዛ በላይ ሰዎች የስራ እድል ተፈጥሮላቸዋል። ማሽኑን በምን ያህል ጊዜ አጠናቃችሁ ታስረክባላችሁ? ማሽን ያው እንደ ማሽኖቹ ይለያያል። ዝቅተኛው አስራ አምስት ቀን ይፈልጋል። ከፍተኛው ደግሞ አርባ አምስት ቀን ይፈልጋል። በነዚህ ሬንጅ ውስጥ ከአስራ አምስት ቀን እስከ አርባ አምስት ቀን ባለው ሬንጅ ውስጥ ናቸው። እንደ ሳይዛቸው ዋጋቸው ይለያያል ብለኛል እና እስቲ ዋጋቸውን ከትልቅ እስከ ትንሽ ስንት ነው? መነሻው ሰባ ሺህ ብር ነው። ከሰባ ሺህ ብር ይነሳና መዳረሻው ግን እንደዚህ ነው ለማለት ይገብዳል። ፍለክሰብል ነው እንደማለት። ከመሀል ላይ አራት መቶ ሰባ አራት መቶ ሀምሳም አለ አምስት መቶ ሰባም አለ አራት መቶ ሰማንያም አለ ሰባት መቶ ሰማንያም አለ ሁለት ነጥብ አምስትም አለ እናም ብቻ ፍለክሰብል ነው ወደ ላይ ከፍ እያለ ከፍ እያለ ከፍ እያለ ነው የሚሄደው። ምክንያቱም አሁን ከስተም የሚባል ነገር አለ በደንበኛው ፍላጎት የሚሰራ ነገር ልክ እንደዛ በደንበኛው ፍላጎት የሚሰራ ነገር እንደሚባለው ዋጋቸው ቫር ያደርጋል። ፍለክሰብል ነው ብቻ ግን እንዲያውቁት የምንፈልገው ነገር መነሻው ሰባ ሺ ብር ነው ለጎጆ ኢንዱስትሪ ከሆነ። ከዛን ውጭ ግን መዳረሻ የለውም በሚፈልጉት እጃቸው ላይ ባለው ገንዘብ መተው መደራደር እንችላለን። አሁን ያቺኛዋ ማሽን ለምሳሌ እስከ ሁለት መቶ ስልሳ ሺህ ብር አካባቢ ድረስ ነች ከዛ የሚጫሉት ማሽኖች ደግሞ ዋጋቸው ይለያዩ። ከዚህ በተጨማሪ ለክልል ከተሞች በምን አይነት መንገድ ነው ተደራሽ የምታደርጉት? ለጊዜው አሁን ባለው ሁኔታ ደንበኞች ናቸው የሚወስዱት፣ ዴሊቨሪ የለንም ለጊዜ። ወደፊት ደግሞ እንደ እግዚአብሔር ፍቃድ አብረን የምናየው። ይህንን ማሽን ይዘው ወደ ቢዝነስ መግባት የሚፈልጉ ሰዎች በምን ያህል ካፒታል መነሳት ይችላሉ? አጠገባችን የምናየውን ማሽን የካፒታል ይዞ መግባት የሚችለው ካፒታል አሁን ለምሳሌ በዚህኛው ማሽን ከሆነ የማሽኑ አምስት መቶ አምሳ ሺ ብር አካባቢ አለ። ከዛም ውጭ የሚያስፈልጉት ካፒታሎች የኬሚካል እና የማሸጊያ ናቸው። ሰው እነሱን ጨምሮ እስከ 260 ሺህ ብር አካባቢ ድረስ ወይም እስከ 250 ሺህ ብር አካባቢ ድረስ ከማሽን ውጭ ካለ ያስኬዳል። ግን ያ ግዴታ ነው ማለት አይደለም። ከ10 ሺህ ብር ጀምሮ ይቻላል። የፈሳሽ ሳሙና ጥሬ እቃዎቹ በችርቻሩ ይሸጣሉ። ከአንድ ኪሎ ጀምሮ ይሸጣሉ። ስለዚህ ለኔ ለጊዜው ሶስት አደለ ይሄ ሶስት ሺ የሚያሰራኝ ልግባ ካለ ይችላል ኖ ትንሽ ከአዲስ አበባ ወጣ ያለ ቦታ ነው ያለሁት። ስለዚህ ኢዝሊ በቀላሉ የመጣውን ኬሚካሎቹን መግዛት አልችልም። በቀላሉ የገዝ የመጣው ማልገዛና ትንሽ አማውንት ሞስት ከሆነ ደግሞ የትራንስፖርቴሽን ኮስት ላይ ይጨምርብኛል። ያ ማለት ደግሞ የሳሙና አሁን በአንድ ሊትር ዋጋ ይጨምረዋል። በአንድ ሊትር ዋጋ ይጨምረዋል ማለት ደግሞ ማርኬት ላይ ካሉት ሰዎች ጋር መፎካከር ያቅተኛል፣ ወይም ደግሞ ፔኔትሬት አድርጌ መግባት ይከብደኛል ብሎ ካሰበ ደግሞ ሰፍ አድርጎ በበርሜል በምናምን ምናምን እንዲወስዳቸው አሁን የቀደም 250 ወይም 260 ሺ ብር አካባቢ ድረስ ያልኩሽ በበርሜል ቢወስዱ ብያስቤ ነው፣ ወይም ደግሞ ሰፋ አድርገው ቢወስዱ ብያስቤ ነው። መልካም። እነዚህ ማሽኖች እና ሌላ ማሽን እያየውኝ ነው። መግዛት የሚፈልጉ ሰዎች በምን አድራሻ እና ስልክ ቁጥር እናንተ ማግኘት ይችላሉ? አድራሻ አዲስ አበባ ከሆነ ሳሪስ ታክሲ ተራ ነጋ ቦንገር ሆቴል አጠገብ ንብና ቡና ባንክ ያለበት ህንፃ ሁለተኛ ፎቅ ላይ ቢሮ ቁጥር 214 መምጣት ይችላሉ። ወላይታ ከሆነ ደግሞ ወላይታ ሶዶ ማርያም ማዞሪያ ወይም ደግሞ መስቀለኛው ጋር ይሄ ዋል ጥላሁን ሞል አማራ ባንክ ያለበት ማለት ነው። እዛ ሶስተኛ ፎቅ ላይ መምጣት ይችላሉ። ድሬዷም ደግሞ እንዲሁ አለ፣ ወደ ሳቢያን አካባቢ በእነዚህ አድራሻዎች መምጣት ይችላሉ። በአድራሻ ደረጃ ወደ ስልክ ቁጥር በስልክ ቁጥር ደግሞ አሁን ለምሳሌ ከጠቀስኳቸው ቦታዎች ከአዲስ አበባ፣ ከወላይታ ሶዶ፣ ከድሬዷ ውጭ ያሉ ደንበኞቻችን ከሆኑ ደግሞ መጥተው ከመልፋታቸው በፊት ባሉበት ነው ስልክ እንዲደውሉ ደግሞ ስልክ ቁጥር ሁለት አሉ። በእነዚህ ስልክ ቁጥሮች ደውለው የሚፈልጉትን መረጃ መጠየቅ ይችላሉ ማለት ነው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉልስ ሌላ ልል የምችለው ነገር ምንድነው፣ እስከ ዛሬ ድረስ አሁን ማሽን ብዙዎቹ ብዙ ጊዜ ስንሰራ የነበረው ማሽን እያመረትናቸው ደንበኞች ማሽኖቹን ይወስዷቸዋል ነው። ከዛም አሁን ማሽኖቹ አብዛኞቹ እኛ ጋር ጣጣቸውን ጨርሰው የሚወጡ ስለሆኑ ሶኬት ተሰክቶ መጠቀም ስለሆነ ቀጥታ ወስደው እንዲጠቀሙ ነበር የምናደርገው። አሁን ላይ ደግሞ አዲስ የሰራነው አሰራር አለ በኢንዱስትሪ ደረጃ መስራት ለሚፈልጉ ሰዎች ከነ ሪዘርቬሮቹ፣ ከነ ፊሊንግ ሲስተም፣ ከነ መቅጃ ሲስተሞቹ ሙሉ ነገሮቹን ኢንስታል ማድረግም ጭምር ጀምረናል። ስለዚህ ይምጡ እንነጋገር። ከነዚህም ውጭ ብዙ ወሉ ሰላሳ አርባ አካባቢ ማሽነሪዎች አሉ። በዘርፍ ደረጃ ሁሉም ዘርፎች ላይ፣ በመስልጠናም ደረጃ ሁሉም ነገሮች ላይ ያለንና ይምጡና እንነጋገር። ከዛም በኋላ ወደ አንድ ነገር ዲሳይድ እናደርግና አብረን ብዙ ነገሮች ላይ ጋይድ እያደረግናቸው ፎሎ አፕ እያደረግናቸው አሁን አዲስ የሚጀምር ነው። ሌላኛው አሰራራችን ደግሞ ፎሎአፕ እናደርጋለን። የት ደረሱ? ምን አይነት ሁኔታ ላይ ናቸው ያሉት? ምን ነገር እኛ ማሻሻያ አምጥተናል፣ ይሄ ነገር ያስፈልጋችኋል ወይ ምናምን ሚሉ ነገሮችንም ጀምረናል። ስለዚህ ይምጡና እንነጋገር ነው ምለው። ስለሰጠ ማብራሪያ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን፣ አንቴና ማኒፋክቸሪንግ ጋር ተገኝተን ወደ እናንተ ስናደርስ የነበረው ፕሮግራም ይሄንን ይመስል ነበረ። የተለያዩ የፈሳሽ ሳሙና ማምረቻ ማሽኖችን እና ሌሎች ማሽኖችንም መግዛት የምትፈልጉ እንዲሁም ደግሞ የቢዝነስ ማማከር አገልግሎትን ማግኘት የምትፈልጉ ተመልካቾቻችን እታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።